በጌታ ስም የሚመጣ የተባረከ ነው እያሉ ጮሁ ነበር ይላል። በማን ስም የሚመጣ ነው የሚለው? በጌታ ስም የሚመጣ እያሉ ለጌታ ይዘምሩለት ነበር። በጌታ ስም ነው የመጣው፣ በእግዚአብሔር ስም ነው የመጣው። ሉቃስ 19 38 ላይ 19 38 ላይ በጌታ ስም የሚመጣ ንጉሥ የተባረከ ነው እያሉ ይዘምሩ ነበር ይላል። ስለዚህ በማን ስም የመጣው ክርስቶስም? በጌታ ስም። ስለዚህ ይህ በስም የሚለው ሁሉም ለማየት የሚያደርጉት መሆኑን ግልጽ ነው። ሌላው ስድስተኛው ነጥብ የምንመለከተው በጣም አስገራሚው ነገር ነው ምራፉ ሲጨርስ ምንድን ነው የሚለው ኦሪት ዘዳግም ምራፍ 16 ምራፍ 18 ላይ ቁጥር ሀያ ላይ ነገር ግን ይላል አሁን ይሄ ይመጣል የተባለው ነቢይ ማን እንደሆነ ከነገረን በኋላ ነገር ግን ይናገር ዘን ያላዘዝኩትን በስሜ በደፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነብይ እርሱ ይገደል ይላል ይሄ የብሉይ ኪዳን ትእዛዝ ማለት ይገደል መሐመድ ይሄንን ትእዛዝ ፈጽሞታል

አልመናትን አይመለከቱም ምን ምን እንደሆነ አሁን አይገባንም ምን ማለት ነው ላት ምንድነው ዑዛ ምንድነች መናት ምንድነች አናቀጥ ተፍሲሩን ነው መንመልከት እንችላለን አላት አልዑዛ አልመናት የተባሉት የሚገርማችሁ ነገር ሶስት ጣዖታት ናቸው ሶስት ጣዖታት ናቸው የጨረቃ አምላክና የፀሃይ አምላክ ተጋብተው ሶስት አምላክን ወለዱ አንዷ አላት አንዷ አልዑዛ አንዷ አልመናት የተባሉት ሶስት አምላክን ወለዱ ብለው ያስቡ ነበር በዛን ጊዜ የነበሩ ጣዖታት አምላክ ሀዳ የነዚህ የጣዖት ስሞች ምን ያደርጋል እዚህ ቁርአን ውስጥ ገብቶ ብትሉት፣ እነዚህ ወደ አምላክ የሚማልዱ ወደ አላህ ጸሎታችን ተሸክሞ የሚሄዱ ናቸው ብሎ ማህመድ አስተምሮ ነበር በዛን ጊዜ። ይሄንን የሚነግረን አልጣበሪ ነው። ታሪክ አልጣበሪ ሐዲስ ቁጥር 1195ኛ 1195ኛ ምንድን የሚለው The evening በዚያ ምሽት ገብርኤል ወደ እርሱ መጣና ያንን ሱራ ይላል፣ ሱራ 53 አሁን ያነበብኩላችሁ ቁጥር 19 ላይ ከእርሱ ጋራ ከለሰው። አሁን መሐመድና ጅብሪል አብረው ቁርአኑን እያጠኑ ነው፣ እየቀሩት ነው ቁርአኑን። ከዛ በኋላ እዚህ ቦታ ላይ ደረሱ። ሱራ 53 ቁጥር 19 ላይ ሰይጣን በአንድ ቦታ ላይ በጣላቸው ሁለቱ አንቀጾች ላይ በደረሰ ጊዜ ይላል። አልጣበሪ ነው የሚናገረው እኔ አይደለሁ። አልጣበሪ ምን እያለ ነው? እነዚህ የቁርአን ክፍሎች ሰይጣን ወደ መሐመድ አንደበት እፍ ብሎ የጣላቸው ናቸው እንጂ አላህ የነገረው ቃል አይደለም። ለዛ ነው ሰይጣን ሀድ ካስት አፖን ሂዝ ታንግ። ሰይጣን በአንደበት ላይ በጣላቸው ሁለቱ አንቀጾች ላይ በደረሰ ጊዜ ግን ጅብር እንደዚህ አለው፣ እነዚህ ሁለት አንቀጾች እኔ አላመጣሁልህም። አይ ዲድ ኖት ብሪንግ ዩ ዘስ ቱ አለው። እነዚህ የቁርአን ክፍሎች እኔ ያመጣሁልህ አይደለም። ኬት አመጣቸው አለ። ኤንድ መሰንጀር ኦፍ ጋድ ሰይድ፣ የአላህ መልእክተኛ ምን እንደዚያ አለ አይ ሀቭ

አስራ ስምንት ግን ምን የሚለው ፈጣሪ ከተናገረ በኋላ እግዚአብሔር ነገር ግን አለ እኔ ያልተናገርኩትን እንደ ተናገርኩ አድርጎ የሚያስመስል ሰው ካለ ወይም ደግሞ በሌላ አምላክ ስም የሚናገር ነብይ ካለ ምን አድርጎት ይገደል ይላል። መሐመድ ደግሞ ራሱ አድቢት እንዳደረገ እንዳመነው ደግሞ ለጅብሪል ምድር የመለሰ እኔ ፋብሪኬት አድርግ ያለሁ በፈጣሪ ስም ሀሰትን ተናገር። አንደኛ እርሱ ያልተናገረውን ቃላትን በእርሱ ስም ተናግሬ ያለው ኢምፒቱቲን ዎርድስ ዊች ሃዝ ኖት ስፖክን እርሱ ያልተናገረውን እንደተናገረ ያድርግ ያስቀምጫለዋል። ይሄ ቃል መሐመድ ስለዚህ ፊት የሚያደርገው የሚመስለው የትኛውን መሐመድ በኦሪት ዘዳግም ምዕራፍ 18 የተነገረለት እኔ ያላዘዝኩትና በድፍረት የሚናገር ነቢይ ይገደል የተባሉ። ስለዚህ ወገኖቼ መሐመድ እንኳን ሙሴን ሊመስል ይቅርና መሐመድ ሙሴን ቢያገኘው ኖሮ ሙሴ በድንጋይ ይገድለው ነበር። አይሁዳ ውያን መሐመድን ቢያገኙት ኖሮ በዚያን ጊዜ ይሄ ትንቢት ሲነገር የነበሩት አይሁዳውያን በድንጋይ ቀጥቅጠው ይገድሉት ነበር። ለምን በፈጣሪ ስም ሳይሆን የፈጣሪን ክህደት እየካለ ከሰይጣን አምጥቶ የፈጣሪ ነው እያለ በፈጣሪ ስም የሚናገር ቀጣፊ ወይም ሐሳተኛ ነቢ እንደሆነ ራሱም ስለመሰከረ ይሄ ሲናገር ቢሰሙት ኖሮ እንደ ፍርዱ ምን መደረግ ነበረበት? ሊገደል ሊገባዋል ነበር። ይህንን ግን አይነግሯቸውም። መምራኖቻቸው ታሪክ አልጧብሪ የሚናገሩ ነገር ግን አይነግሯቸውም። መሐመድ ራሱ በፈጣሪ ስም እኮ ቅጥፈትን ትናግሬያለሁ፣ ዋሸቻለሁ እንደ ተናገረ ግን አይነግሯቸውም ማለት ነው። የሚያሳዝነው ይህ ነው። ስለዚህ እንኳን ኦሪጅናል ግን አሁን እስቲ ማን ነው ደፍሮ ኦሪጅናል ግን ምዕራፍ 18 ቁጥር 18 እኮ ለመሐመድ ነው የተነገረው ሊል ይችላል ወይ ማንም ሰው? በምን መስረጃ፣ በምን መረጃ? እንዲያውም ምዕራፉን ስንሄድ ይበልጥ ነው መሐመድ መገደል፣ መሞት የሚገባ ውሸተኛ ቀጣፊ እንደሆነ ነው የሚናገረው። ራሱ ምንድን ነው ያለው? እኔ ቅጥፈትን ተናግሬያለሁ፣ በፈጣሪው ውሸትን ተናግሬያለሁ ፈጠሪ ያልተናገረውን ምንም እንደተናገረ አድርጌ አቅረብ ያለው። ይህንን እንግዲህ ታማኝ የመሐመድ ወዳጆች የጻፉት ሳሒህ የሚባል አልጣበር የጻፈው ነው እንግዲህ አልጣበር የጻፈው ነው። መልክ አሁን እስቲ መራ እንጠቅ ሌለው ትምህርቱን እንጨርሰውና ይሄ ከሆነ እንግዲህ ቃሉን ምዕራፉን አንብበናል፣ መጽሐፍ ቅዱሱን ፈትሸናል። ክርስትና በዚህ በኦሪት ዘዳግም ምዕራፍ 18 ላይ ተጠቀሰው ይመጣል የተባለው ነቢ ማን እንደሆነ መጽሐፍ ቅዱስ ይናገራል። ግልጽ መልስ፣ ምንም አጠያቂ የለውም። በመጽሐፍ ቅዱስ ላይ ይህ ሰው ክርስቶስ መሆኑ ግልጽ ነው፣ የተነገረው ግልጽ። በእስልምናስ የሚለው እንመለከታለን። ይሄ ግልጽ ሆኖ የተጠቀሰው በብዙ ክፍሎች ቢሆንም የሐዋርያት ሥራ ምዕራፍ 2 ላይ እና የሐዋርያት ሥራ ምዕራፍ ሰባት ላይ የሐዋርያት ሥራ ምዕራፍ ሰባት ላይ ልጥቀሰው የሐዋርያት ሥራ ምዕራፍ 7 ቁጥር 33 ላይ እንደዚህ ነው የሚለው ሙሴ አለ ሙሴ ለሙሴ ሲናገር ይህ ሰው ወይም ደግሞ ሙሴ ለእስራኤል ልጆች እግዚአብሔር ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነሳላችኋል እርሱን ስሙት ያላቸው ሙሴ ነው ይላል። ሐዋርያት ሥራ ምዕራፍ ሰባት ቁጥር ከዛ ይቀጥልና በብሉይ ኪዳን ስለ ክርስቶስ የተነገሩትን ትንቢት ነገርና በመላእክት ስርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተ አሁን እርሱን አሳልፋችሁ ሰጣችሁት ገደላችሁትም፣ ይላችኋል ቅዱስ እስጢፋኖስ ነው ይሄን ቃል የተናገረ ይሄ ሙሴ ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላችኋል ብሎ ተናግረው ነበር። ብዙ ትንቢት ተናግረው ነበር። ብዙ ሰዎች ነቢያት፣ እናንተ ግን ይሄንን ምናደረጋችሁት አሳልፋችሁ ሰጣችሁት፣ ገዛ ምናደረጋችሁት ገደላችሁት፣ ክርስቶስ እሱ ግን በመንፈስ ሕያው ነው፣ በስጋው ነው የሞተው። መጽሐፍ ቅዱስ በግልጽ ቋንቋ በማያሻማ በማያከራከር በማያፈናፍን ሁኔታ የሐዋርያት ሥራ ምዕራፍ ሰባት 7 ቁጥር 33 ላይ እስከ 55 ስናነበው። ሙሴ የተናገረው ይመጣል ከኔ በኋላ እንደኔ ያለ ነቢይ ይነሳል ያለው ማን ነው ማለት ነው? ክርስቶስ ኢየሱስ ነው። በአራት ነጥብ ዘግቶት ለመጽሐፍ ቅዱስ ላይ ክርስቶስ መሆኑ ምንም አይፈነው። ይሄ አይደል የሚያስገርመን? መጽሐፍ ቅዱስማ ክርስቶስ መሆኑ ይመሰክራል። የሚያስገርመው የእስልምና መምህራን የሆኑ የድሮ እነ ኢብኑ ኢስሐቅ እነ ተፍሲሩ ኢብኑ ከሴር ግን ይህ በብሉይ ኪዳን የተነገረው ወይም ሙሴ እንደኔ ያለ ነቢይ ስነሳል ያለው ነቢይ ግን ክርስቶስ መሆኑ ራሱ አድሚት አድርገዋል፣ አምነዋል። ሙስሊሞች ግን አያነቡትም፣ ሊያነቡትም አይችሉም። መጻሕፍቶቻቸው እነዚህ መጻሕፍቶች እጆቻቸው ላይ ያሉ የሚሰሙት ከሼኾቻቸው ነው፣ ከዑሳዞቻቸው ነው። ዑሳዞችም እኔ እንደዚህ በግሌ ይሄንን ቃል የሚያነቡት አይመስለኝም፣ ቢያነቡትም ይነግሯቸው አይመስለኝም ብለህ ሙስሊሞች እናትም የነገሯቸው ቃል ሐሰት ሊሆን ነው እንዴ? ታዲያ ሙሴ ከእኔ በኋላ ይመጣ ላይ የተባለው ነቢይ ለእየሱስ ኮን የተናገረው ታዲያ ለምንድን ነው ሁሉ ዘመናችን ሙሉ መሐመድ ሙስሊም የነበረው ታዲያ ለምንድን ነው እነ ዛኪር ናይክ እነ አህመድ ዲዳት እነ ጀማል በዳዊ እነ ሌሎች እነ ዋሂድም እነ አቡበከር እነ አህመድም ለምንድን ነው ታዲያ ሙሴ የተናገረው ስንዊት ለመሐመድ ነው ስትሉ ነው ለምን ስትዋሹን ነበራችሁ? ብሎ መጠየቅ አይቀር ሙስሊሙ በረሰብ። ስለዚህ አይነግሯችሁ። እስቲ ተፍሲር ኢብኑ ከሲር ሲራት ረሱልላህ ክፍል 2 ገጽ 24 ላይ ተናገረን አንብብላችሁ፣ ምንድነው የሚለው? ኢን ቡክ ፎር ኦፍ ዘ ኤግዚስቲንግ ቶራ፣ በተውራት በአራተኛው መጻፍ ላይ ያለ። እንግዲህ ተውራት ኦሪት አራተኛው መጻፍ ኦሪት ዘዳግም ነው

ዜር ዋስ ኖ ፕሮፌት ፍሮም ዘ ችልድረን ኦፍ ኢስራኤል ሲሚላር ቱ ሙሳ ኤክሴፕት ዒሳ። በእውነት ይህም ማለት ለአይሁዶች ግልጽ ነው፣ ከዒሳ በቀር ሙሴን የሚመስል አልተነሳም። አይሁዳውያን ግን ነቢይነቱን አልተቀበሉትም። ከዒሳ በቀር ማንን የሚመስል የለም፣ ሙሴን የሚመስል የለም። ስለዚህ ይመጣል የተባለው ነቢይ ማነው እያለ ነው ኢየሱስ ነው እያሰማችሁ። ሙስሊሞች ይህን ድምፅ የምትሰሙ ከሆነ ከልባችን ነው የምንናገረው። ክርስቲያኖችን አትስሙ፣ እኛን እንኳን አትስሙ፣ የዛሬው ትምህርት እንኳን ባትሰሙ፣ ኢብኑል ከሲርን ብቻ አድምጡት እስኪ። ኢብኑል ከሲር የራሳቸው መጽሐፍ ነው፣ ትልቅ ኢማም የሚባል የፊቅህም፣ የሐዲስም፣ የተፍሲርም ትልቅ ኢማም የሚባሉ ኢብኑል ከሲር ምን እያለ ነው? ከሙሳ ሙሳን የሚመስል ከዒሳ በቀር ማንም የለም። አዝናለሁ በጣም። ይሄ ብቻ አይደለም የሚለው ኢብኑል ከሲር የሱራ 61 ላይ ቁጥር 6 ተፍሲሩን ማለት ነው መቼም ክርስቶስ ስለ ኢየሱስ ትንቢት ተናግሯል ይባል የለ ተፍሲሩ ምንድነው የሚለው ኢሳ ሰይድ ይላል ኢሳ ሰይድ ኢየሱስ እንደዚህ ያለ ተውራት ኮንቬይድ ዘ ግላድ ታይሪንግስ ኦፍ ማይ ካሚንግ ተውራት ስለ እኔ መምጣት የደስታን ዜና ተናገረ ኤን ማይ ካሚንግ ኮንፊርምስ ዘ ትሩዝ ኦፍ ዘ ተውራት የኔ መምጣት የተውራትን እውነተኝነት ያረጋግጣል አለ ይላል አሁን ኢሳ ምን አለ ነው የሚለው ኢብኑ ከሲር ተውራት ወይም ደግሞ ኦሪት እኔ እንደምመጣና የኔን ተድላ ደስታ ተናገረ አለ። የት ቦታ ነው የተናገረው? ኦሪት ላይ፣ በኦሪት ዘዳግም ላይ ሙሴ ስለ ኢየሱስ ክርስቶስ መምጣት እንደተናገረ ኢብል ከሲር ይናገራል። የት ቦታ ብንል አይናገርም። ይልቀ ግልግልጽ ነው። ተሽል ከብል ከሲር እንደነገረን በአራተኛው መጽሐፍ ብሎ አይደል ላይ ነገረን። በተውራት በአራተኛው መጽሐፍ ወይም በኦሪት ዘዳግም ማለት ነው፣ ምዕራፍ 18 ቁጥር 18 ላይ ነው። ስለዚህ ክርስቶስ እንደሚመጣ ብሉይ ኪዳን ላይ ወይም ደግሞ ኦሪት ላይ ሙሴ ተናግሮታል። እንደ ሙሴ ያለ ነብይ የተባለውም ከኢየሱስ በቀር ማንም ሊሆን አይችልም። ብለው ዘግተውታል። ኢብኑ ኢስሐቅ ደግሞ ኢብኑ ኢስሐቅ ሲራት ረሱሉላህ የመሐመድን ነገር ሲጽፍልን 250 ምን አልባት መጽሐፉን ካገኛችሁት 258ኛው ገጽ ላይ ምንድን ነው የሚለው? ኢች ዋን ክሪስቲያን ኤንድ ጂውስ ሪድስ ኢን the ቡክ of ዘ ኮንፈርሜሽን ኦፍ ዋት ሂ ዲናይስ ወይም ክርስቲያኖችና አይሁዳውያን እያንዳንዳቸው የማይቀበሉትን ነገር በመጽሐፎቻቸው ላይ ያነባሉ አለና ሶዛት that the ጂውሽ ዲናይስ ጂሰስ ዴሀብ ቶራት ኢንች ጋድ ሪኳርደ ወርድ ሞስ ሆልድ ጂሰስ ትሩ። ምን ያ ነው አይሁዶች ኢየሱስን ይቃወማሉ አለ ብኑ ይስሐቅ። ነገር ግን በኦሬታቸው ውስጥ እግዚአብሔር በሙሴ ቃል አማካኝነት ኢየሱስ ሀቀኛ እንደሆነ ይነግራቸዋል። አይገርምም? በእውነት እግዚአብሔር በብዙ ነገር ምስክር እንዴት እናስቀመጠ የክርስቶስን እውነተኛ ሙሴን የሚተካ ነቢይም ሆኖ አምላክም ሆኖ ሲናገር ኢብን ኢስሐቅ ስንገባ ስለ ክርስቶስ ይናገራል። ኢብኑል ከሲር ይህን ይናገራል። አይሁዳውያን ኢየሱስ ክርስቶስን ቢቃወሙት፣ ነገር ግን እግዚአብሔር በሙሴ ቃል አማካኝነት ኢየሱስ ምን እንደሆነ ይነገራቸዋል፣ ሐቀኛ እንደሆነ ይነገራቸዋል። አሁን ሙስሊሞችን እንጠይቃቸዋለን፣ በሙሴ ቃል አማካኝነት እግዚአብሔር ኢየሱስ እንደሚወጣ ኢየሱስ ሐቀኛ እንደሆነ የት ቦታ ነው የተናገረው? ኢብን ኢስሐቅ እንደዛ ይላል የት ቦታ? ኢብኑል ከሲር ይናገራል የት ቦታ? ስለዚህ ይህ ኦሪት ዘዳግም ምዕራፍ 18፥18 በምንም ተአምር እንኳን ለመሐመድ ሊሆን ለሌላ ሊሆን እንኳን መሐመድ መሐመድ ነቢይ ስላልሆነ ማለት ነው። እንኳን ለመሐመድ ሊሆን ይቅርና ለሌሎች ነቢያት እንኳን አይወክልም። የሚወክለው አንድና አንድ ጌታችንን አምላካችንን መድኃኒታችንን ስለኛ ሲል ሰው የሆነው ስለኛ ሲል ስጋ የለበሰው በስጋውና በሰውነት ደግሞ ሰው፣ ነቢይ፣ ሐዋርያ፣ ካህን፣ ንጉስ ተብሎ የተጠራውን ኢየሱስ ክርስቶስን ብቻ ነው። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ለክርስቶስ እንጂ ለመሐመድ የተነገረ ትንቢት አይደለም። ማለት ነው። የዚህን ምዕራፍ በዚህ እንጨርሳለን። ያስተማረን እግዚአብሔር ክብር ምስጋና ይገባው። እግዚአብሔር ፍቃድ ኔክስት ታይም ቀጣይ ደግሞ በዮሐንስ ወንጌል ምዕራፍ 16 ስለ ጰራቅሊጦስ የተነገረውን ስለ መንፈስ ቅዱስ የተነገረውን ቃል አንስተን እንማራለን። የቀጠሮ ሰው ይበለን። እግዚአብሔር ሰላም ይብዛላችሁ።